ም መቅባት ያለብን ሪያ ደሞ እንዳያረብ ባኒላ መጠቀም ያለብን ማለት ነው። ባኒላ ካልተጠቀም የእንቁላሉ ሽታ እንዳለ በጣም ማለት ነው ማለት እሺ አሁን እስከ መጨረሻ አብራችሁ ምንም እንዴት እንደሚወጣ ነው ማለት ነው። በስመ አብ ነው ይጨርስ ነው። አንዳንዴ ሲደብራችሁ ቤታችሁ ስሩ። የማያስፈልገው ነገር ዋጋው በጣም ዘጠኝ ሪያል ናት።

እና አብራችሁኝም እስከ መጨረሻው ማለት ነው፣ ሁሉንም አሳያችኋለሁ። ጠብቁ፣ ተመልሽ እስከመጣ ድረስ ስላችኋለሁ። ይህም በዚህ መልኩ ምንድን ነው እያለ ነው ማለት ነው። ስጋችቻለ ና

እዚህ መልኩ አልቆም ማለት ነው። አንድ በኩል ሼራ በዚህ መልኩ አርጓል ማለት ነው። ላይክ ሼር በማድረግ አበረታቱኝ ስፖርት